የኢትዮጵያ ስፖርት አካዳሚ አስረኛውን የጥናትና ምርምር ጉባኤውን የዘርፉ ባለድርሻ አካላት በተገኙበት አካሂዷል። የኢትዮጵያ ስፖርት አካዳሚ ላለፉት ዓመታት በሀገሪቱ የሚስተዋለውን የስፖርት ማነቃዎችን ለመፍታት የሚያስችለውን ዘርፍ ብዙ ስራዎች ማከናወኑን የኢትዮጵያ ስፖርት አካዳሚ ዳይሬክተር አቶ አንበሳው እንየው ገልጸዋል። የኢትዮጵያ ስፖርት አካዳሚ በሀገራችን በስፖርቱ ዘርፍ ለሚስተዋሉ ተግዳሮቶች መፍትሄዎችን ለማበጀት በሙያው ለተሰማሩ ባለሙያዎች የእውቀት ክፍተቶችን ለመሙላትና በዘርፉ አዳዲስ ፈጠራና ቴክኖሎጂዎችን ለማግኘት እንዲያስችል ታሳቢ በማድረግ ይህ ተልዕኮ ለተቋማችን ተሰጥቶታል አካዳሚያችን ባለፉት ዓመታት አሳትሞ ያወጣቸውን የጥናትና ምርምር ውጤቶችን በስፖርቱ ዘርፍ መደርደሪያ ላይ እንዳይቀመጡ ሁላችንም ለተግባራዊነቱ ጠንክረን ልንሰራ ይገባል። የአካዳሚው የጥናትና ምርምር የማማከር አገልግሎት ምክትል ዳይሬክተር ዶክተር አመንሲሳ ከበደ በበኩላቸው አካዳሚው የሚያጠናቸው የምርምር ውጤቶች ለውጥ እንዲያመጡ የተሰራ እንደሆነ ጠቁመዋል። የጥናትና ምርምር ስራዎች በተለያየ ምክንያት ተደራሽ አለመሆናቸው፣ መሬት አለመውረዳቸው ነው። አንዱ ምክንያት የጥናቶቹ ዘርፈ ብዙ አለመሆኑ ወይም ሀገራዊ ዳሰሳ አድርገው በጥልቀት አለመሰራት ይሆናል። በሌላ መልኩ ደግሞ ጥናቶቹ በተገቢ ሁኔታ ወርደው ለተጠቃሚ በሚገባ ቋንቋ ለፖሊሲ ሜከሮች፣ ለአሰልጣኞች በሚገባ ሲምፕል በሆነ ይሄ ከፐብሊኬሽን አርቲክል በዘለለ በአገር በቀል ቋንቋዎች ቀርበው ስልጠና ተሰጥቶባቸው ወደ መሬት የማይወርዱበት ሁኔታ ነው ያለው። በሶስተኛው ደግሞ እንደተለመደው ያው ሬዚስታንስ ቼንጅ ሬዚስታንስ ይኖራል። ሁሉ ጊዜ አዳዲስ ነገርን ለመቀበል እና አብሮ ለመስራት የተለመደው ላይ ለመሄድ ፍላጎት መኖር ይኖራል። ዳይሬክተሩ አክለው የኢትዮጵያ ስፖርት አካዳሚ የአገሪቱን ስፖርት እድገት በተሻለ ደረጃ እንዲቀመጥ በርካታ የጥናትና ምርምር ስራዎችን መከወኑን ገልጸዋል። አካዳሚው ትላልቅ ጥናቶችን ያጠናል። አገራዊ ፋይዳ ያላቸውን ጥናቶችን ያከናውናል። በዚህም በቀጥታ ለፖሊሲ ግብአት ይሆኑ ለምሳሌ በሪፎርም ጥናት ላይ ተሳትፏል በእግር ኳስ አደረጃጀት ጥናትና የዚህ ፕሪሚየር ሊግ መውጣት ላይ ተሳትፏል በአትሌቲክስ ስፖርት ላይ እንደዚሁ ተመሳሳይ አሁን የቅርብ ጊዜ ደግሞ በዚ አመት ላይ ያጠናው ጥናት የማህበራት ማደራጀትን መመሪያ እንዲወጣ እንዲከለስ የስፖርት ኮድ ላይ የራሱ ሚና እንዲኖረው። ስለዚህ እነዚህ አገራዊ ትልም ያላቸው ፋይዳ ያላቸውን ጥናቶች አጥንቷል። የኢትዮጵያ ስፖርት አካዳሚ ለሀገሪቱ ስፖርት እድገት የሚጫወተው ሚና የተሻለ እንዲሆን ከባለድርሻ አካላት ጋር በጋራ ሊሰራ ይገባዋል ያሉት በባህር ዳር ዩኒቨርሲቲ የስፖርት ሳይንስ መምህር የሆኑት ዶክተር ደመስጋሹ ናቸው። ስፖርት አካዳሚ የተረዳው ነገር ያለ ይመስለኛል። ብቻውን ሰርቶ ነገሮችን ሴንትራላይዝ አድርገው በሰርቶ ብዙም ብዙም ያን ያህል የሆነ አመርቂ ነገር ማምጣት እንደማይችል ተረድተዋል። እንደምታውቀው ኢትዮጵያ በጣም ሰፊ ሀገር ናትና ኳሊቲም በቁጥርም በአይነትም የተሻለ እንዲሆን ማድረግ የሚችልበት ደረጃ ላይ የደረሰበት ደረጃ ላይ እንገኛለን ብዬ ነው ማስበው እና ስልጠናዎችን የማውረድ ዲሴንትራላይዝ የማድረግ በየክልሉ ስልጠናው ሳይንሳዊ እንዲሆን የማድረግ ዩኒቨርስቲ ውስጥ ያሉ የስፖርት ሳይንስ ሰዎችን፣ ሜዳዎችን፣ ፋሲሊቲዎችን የመጠቀም። በጥናትና ምርምር ጉባኤው የመንግስት የስራ ኃላፊዎች፣ የፌዴሬሽን ተወካዮች፣ ከፍተኛ የትምህርት ተቋማት ተመራማሪዎችና የብሔራዊ ቡድን አሰልጣኞች ተሳትፎበታል።